ኦርቶዶክሳዊነት ምንድን ነው? እኛ ኦርቶዶክሳዊነት ሌሎችን ማስቀደም ነው። ደግሞ አለው። ኦርቶዶክሳዊነት ለባልንጀራ ጭምር ማሰብ ነው። ከራስ ይልቅ ባልንጀራ ከአንተ ይልቅ እንዲሻል በትህትና ቁጥር በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። በቃ ከእኔ ይልቅ አንተ ትበልጣለህ፣ ከእኔ ይልቅ አንተ ትሻላለህ ከኔ ይልቅ አንተ ቅደም፣ ከኔ ይልቅ አንተ ክብር፣ ከኔ ይልቅ አንተ ድመቅ፣ ከኔ ይልቅ አንተ ታወቅ። አንተ ከኔ የምትበልጥ ብቻ አደለህም፣ አንተ ከኔ በጣም የተሻልክ ነህ። ይሄ የክርስትና የማዕዘን ድንጋይ ነው። ኦርቶዶክሳዊነት ይሄ ነው። የሁላችሁ ከመቀማት መስጠት፣ ይሄን ኦርቶዶክሳዊነት። ከመፎካከር መተባበር፣ ይሄን ኦርቶዶክሳዊነት ከውድድር ክብብር ይህን ኦርቶዶክሳዊነት። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ዓለምን ድል የነሳው በምን እንደሆነ አታውቁ? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን ባዶ አደረገ እኮ ነው የሚለው። እኩል ሆኖ ሳለ ዝቅ አለ። እቀማለሁ ሳይል መጣ። ይወሰድብኛል ሳይል ሰው ሆነ። በክርስቶስ ዘንድ የነበረ ሐሳብ ማለት ይሄ ነው። እኩል ሆነ ሳለ ዝቅ በል። አስቀድመው አስበልጠው የተሻለ አድርገው አያምንም። ያምኔ ባልንጀራ ከአንተ ይልቅ እንዲሻል በትሕትና ቁጠሩ። ይሄ ኦርቶዶክሳዊነት፣ ህብረታዊ አንድነት ናት። ኦርቶዶክሳዊነት እደግመዋለሁ። ኦርቶዶክሳዊነት ህብረታዊ አንድነት ናት። አንዲት ናት። አንድነት ናት። ሁልጊዜ አብሮ ስለ መብረር አብሮ ስለመብረር አብሮ ስለመኖር አብሮ ስለመስራት አብሮ ስለመለወጥ አብሮ ስለመደጋገፍ አብሮ አብሮ አብሮ ነው የምታስበው ኦርቶዶክሳዊነት። ያንዳንዶቻችን ትርፍ የሌሎችን ጉርለት እየሞላ መጽሐፍ ቅዱስ በግልጽ ነው የሚለው፣ ያንዳንዶቻችን ትርፍ የሌሎችን ጉርለት ይሙላ ነው የሚለው። ይሄ ኦርቶዶክሳዊነት ከጉርለታችን እንኳን የሌሎችን ትርፍ እንድንሞላ ነው። ክርስቲያን ይሆን ነው። ስለ መቄዶንያ ክርስቲያኖች ቅዱስ ጳውሎስ የጻፈውን ቢኒያም በለጠ መቄዶንያ ያለው ዝም ብሎ አይመስለኝም። በጣም ድሆች ነበሩ ይላል፣ የመቄዶንያ ክርስቲያኖች የድህነታቸው ጥልቀት ይላል፣ የባለጠግነታቸውን ብዛት አበርክቶታል ይላል ቅዱስ ጳውሎስ። ለምን ዳቶንም ፍቅር ልግስና ነው። አንዲት ለምን አትሆንም? ሌላውን የምጠቅም ከሆነ ባልንጀራን የምጠቅም ህብረትንና አንድነትን የምታጸና ከሆነ ስጣት።